ቁጥር ዘጠና ሁለትን አንተ በተረጎምክበት መንገድ የተረጎመ እዚህ ምዕራፍና ቁጥር ላይ ከፍተህ አሳየን። እየጠብቅን ጥያቄው መነሻ ምን ነበረ? አላህ ለምንድን ነው ልጅ የሌለው? ተሳድቦ ለመውጣት ነው። ቀጥታ ቃል በቃል ጠየቀ አላህ ለምንድን ነው ልጅ የሌለው ሲል ጊዜ ስለማይገባ እሱን አሳየኝ አለ። ልክ ካየህ በኋላ ተረጎመ አለ ስትተረጎም ጊዜ ማንም ተረጎመለህ ቢያንስ ማምጣት አለብህ። ከአንተ በፊት የቀደመ ተርጓሉ እንደለመዳቸው ትእዛ ቁጭ ብላችሁ እንደምትፈተፍቱ አረለው ሁሴን ቤት ለምትናገረው ነገር ማስረጃ ትከፍታለህ። ያለም ወይ ካላወቃችሁ መጠይቅ ከተፈላሰፋችሁ ያንን ትርጉም ማምጣት። እንደሱ ብሎ የነገራችሁን ሰው ምን ይሻላችኋል? አላህ ምስታ እሺ፣ ጥያቄ አልነቀጠልም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም ወረህመቱላሂ በረካቱ። ሰላም ነው፣ ሰላም ነው። የእኔ ጥያቄ ሴት ልጅ ኒቃ መልበስ ግዴታ ነው በሚል ላይ ከጓደኛ ተከራክረን ነበር። እኔ ግዴታ ነው ሴት ልጅ ግዴታ ነው ወቷል። አድሚኖች ማነን፣ ለምንድን ነው ያስወጣችሁት? እኔ ኛ ረድኩት ማስረጃ ማምጣት ስለአልቻለ እና በቁራን ላይ ስለዋሸ ስለቀጠፈ ለምን አወጣቸውት? እስከወጣ ድረስ ሳሳ ሰላማዊ ለመማር ነው የመጣሁት እና ለተናገርከው ትርጓሜ ከፍተህ ማሳየት ትችላለህ ወይንስ ዋሽቻለሁ ትላለህ? ኦኬ አሁን ምንድነው? እሺ የጥያቄያችን መነሻ ምንድነው ያልከኝ አላ አላ ልጅ የሌለው ለምንድን ነው ስልህ ከባህሪው አንጻር ነው። ከባህሪው አንጻር ከባህሪው አንጻር ነው ሁለት ላይ እንደማይገባው ብለህ እኮ አሁን ሱራ 19 ላይ ያለው እና ሱራ 39 ያለው ላይ የሱ ያላ ባህሪ ይለዋወጥ አልካልከኝ? ኦኬ፣ የሚለዋወጥ ባህሪ ያለው ብዬ ወስዳለሁ ላይ ሁለት ላይ አምላክ አላህ ልጅ ስለማይገባው እንደሆነ ቃል በቃል አሳይቻለሁ አላሳየሁም? ስለማይገባው ማለት ነው ይላል አይልም? ለምን ነው ጥያቄ የተጠየቀው? ምን ማለት ነው? ስለማይገባው ማለት ነው የሚለውን ቃል አሳየኝ ብለህ ቅድም አሳይቻለሁ አላሳየሁም።

ነው አይሰራም። ቃል በቃል ስለማይገባው እንደሆነ አሳየኝ፣ ቀጥታዬ ከዚያ ተረጎመ። ራሱ የተረጎምከውን ትርጓሚ አሳይ። ከየትን ያገኘው የለም። ወፍ ካላወቃችሁ መጠየቅ፣ ከዚያ መዳመጥ። እንሞግታለን ካላችሁና ሀሳብ ካነሳችሁ የራሳችሁን ፍልስፍና ቁርአን ላይ ማስረጃ ማውጣት። በቃ ቀላል እኮ ነው። ለምትናገረው ንግግር በቁርአን ላይ ማስረጃ ከሌለ አትናገረው። ያንን ቃል ገብቷችሁ አለ። እኛ መጽሐፍ ቅዱስ ላይ የሆነ ቃል ሳነሳ ጊዜ አውጣ እናሳይ ይህን ብትል የማሳየው ንግግር ካሉ አልናገርም፣ ነውር ነው። የሰው መጽሐፍ ላይ ሄጄ በራሴ መፈላሰፍ አላ ስታ እንደለመዳችሁ እዛ ቁርአን አንስታችሁ እንደፈለጋችሁ መጫወት እዛ ናይፍ ገብታችሁ ትችላላችሁ። ሙስሊሞች ቤት ገብታችሁ ግን ይህን አታደርግት። ሙስሊሞች ማለት ቁርአናቸውን በደንብ አድርገው የሚያውቁ ሰዎች ናቸው፣ በደንብ አድርገው ሳልገልጠው ገና ይሄን ቁርአን ጭንቅላት ውስጥ አውቀዋለሁ። ዝም ብለ በአማርኛ ሀሳብ ብታወራ ቁርአን ላይ ምን እንደሚል የጨምርከውን የቀነስከውን ሁሉንም አውቀዋለሁ። እሺ፣ ጥያቄ አለ። ጥይቅ ዮኒ፣ ሰላም፣ እንዴት ነው ሰላሙ? አሌይኩም ወሱም ዋሌይኩም፣ ሰላም ሰላም ነው፣ አልሐምዱሊላህ። ጥያቄ ነበረኝ እኔ የዙሁር ሶላትና አሱር ሶላት ላይ በሚስጥር ማለትም ድምጽን ከፍ አድርጎ መስገድ ማይቻለው እሱን እንድታብራረልኝ ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም እ ድምፃቸውን ድብቅ አድርገው የሰግዷቸው ስለነበር ነው ሊአን ነቢ ሰለላሁ አለይሂ ወሰለም ከ በዚህ መንገድ ሲሰግዱ ስለነበር ነው። ሐዲሥ ላይ የምናለው እርሳቸው ከማራአይትሙኒ ኡሰሊ ያሉ ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ ነው። የእርሳቸው አሰጋገር እንዴት እንደነበረ ተዘግቦልናል። ከዚያ መካከል ምን ድምፅን ከፍ አድርገው የሚሰግዱበት ምን አድርገው የሚሰግዱበት ጊዜ ታወቀ። የመግሪብን ሁለት ረከዓዎች፣ የዒሻ ሁለት ረከዓዎች ች እነዚህን ድምፅን ከፍ አድርገው ይሰግዳሉ። ከዚያ ውጭ ያሉትን ሶላቶች ደግሞ ዙህርን፣ ሁሉንም አስሩን፣ ሁሉንም የመግሪብ የመጨረሻው ረከዓ፣ የዒሻ ሁለቱን የመጨረሻዎቹን ረከዓዎች ድምፅን ዝቅ አድርገው ይሰግዱ ነበር። በዚህ መልኩ ከሰገዱ በኋላ ሰሉ ከማ ራአይቱሙኒ ኡሰሊ ያሉ ሁለት ግን ስሰግድ እንዳያችሁኝ አድርጋቸው ስገዷል። ስለዚህ ለምንድን ነው ድምፅ ከፍ ዝቅ ተደርጎ የሚሰገደው በተለያዩ ሶላቶች ላይ?

እሺ ሁለተኛው ጥያቄ ደግሞ ይሄ ጥያቄ ለኔ ብቻ አይደለም ይመስለኛል፣ ለሁሉም መልስ የሚሆን ነው። አዲስ ሰለምቲዎች ወደ እስልምና ሲመጡ የሆነ ብዥታ የሚፈጥርባቸው ነው እና ምንድን ነው አላህ የት ነው ያለው? ግማሹ አርሽ ላይ ነው፣ ግማሹ ደግሞ ቦታ የለውም፣ ግማሹ ደግሞ ሁሉም ቦታ አለ የሚባል አለ። እስኪ ይሄንን ነገር ሲገልጽ አድርገህ አስረዳኝ።

አንድ ጥያቄ አለኝ። ኦሮምኛ ትችላለህ እንዴ? በኦሮምኛ ቢሆን አሪፍ ነበር። አፋን ኦሮሞ ቢኩ አፋን ኦሮሞ ችግር የለውም። እኔ ትንሽ ይሞክራል ነው። አማርኛ በደንብ አይችልም። አሁን እዚህ አውሮፓ ውስጥ ትንሽ ባይላቸውም አመጋገባቸውም ትንሽ እንደኛ አይደለም ወይ ደግሞ